ውድ ቤተሰቦች፣ ትላንትና እንግዲህ ሩታ ይባብርሽ ቪዲዮ አቡሽን ይዛልን መታለች። አቡሽን ይዛልን ስትመጣ ወንድሟም ይሁን ያጎቷም ልጅ ይሁን ያክስቷም ልጅ ይሁን ጓደኛውም ይሁን አልታወቀም፣ ይፋም አልተደረገም። ነገር ግን በጣም ነው የገረመኝ እውነት፣ የሩታ እህቶች ማለት ነው። በቃ ሩታን በወደዳችሁበት አንግል ሰውን በጣም ነው የምትወዱት። ተባረኩልን እና ሁላችሁም አንድ አይነት ስሜት ይኖራችሁ፣ ሁላችሁም በአንድ ተዋደዱ። ለሁላችንም ደግሞ ፍቅር እይስጠን። እና ምን ለማለት ፈልጌ ነው? ማለት ነው ዛሬ አንዳንድ ሰዎች እያየው ነበረ፣ ሩታን መክሰስ ይችላል አብርሽ፣ አብርሽን ማክበር ነበረበት አቡሽ እያላችሁ ነው። በመጀመሪያ ደረጃ በምን መንገድ ነው የሚከሳት? የኔ ጥያቄ ለምንድን ነው የምትከሰሰ ኦሬዲ እኮ አብርሽ እንደፈለግሽ ውኝ ሂጂ ብሏታል እኮ አንቺም እንደፈለግሽ ኑሪ፣ እኔም እንደፈለግኩ እኖራለሁ ብሏታል። እንደዛ እስካላት ድረስ እቺ ልጅ የት መግቢያ ነበራት? ቤተሰብ ጋር መሄድ የለባትም እንዴ? እና ሲቀጥል ማን ነው ቤተሰቡ ጋር ሂዶ ተከሱ የሚታሰረው? ወይስ በሩታ ሊጀመር ነው? የሩታስ ነገር ያረቢ መጨረሻሽን አላ ያሳምርልሽ፣ ሩታዬ ዬ አላ ይጠብቅሽ ማለት ነው። እና ሚስት እናት ዋጋ ወይም አባት ዋጋ ስትሄድ ማነው ተከስቶ የሚታሰረው? የሌለ ፋሽን ደግሞ አታምጡ። ሲቀጥል ጋሽ ጊዜ ስጧት ብለዋል አይደል? ጊዜ መስጠት ነበረበት አብርሽ። ይሄንን ትላንትና ያደረገው ነገር እውነት ለመናገር ብዙ ጊዜ ነበረው ማረግ ይችል ነበር፣ አልቻለበትም። እና አብርሽን ደግሞ እንደዚህ ደፍሮ በድፍረት ሩታ ቤተሰቦች ጋር መሄድ አልነበረበትም። ሩታ ቤተሰቦች ዋጋናት ናት፣ ሂዳች እስከተባለ ድረስ ደጃቸውም ድረስ መርገጥ የለበትም፣ ነውር ነው። እውነት ለመናገር ማለት ነው። ምክንያቱም መልስ የሚባል ነገር አለ፣ አንዳንድ ነገር አለ። በቃ ደፍሮ እንደዚህ መሄድም አልነበረበትም። እና አብርሽ አቡሽ ነው የሚባለው ልጁ፣ አቡሽ አብርሽን ማክበር ነበረበት። እንደዚህ መሆን አልነበረበትም እንዴ! እንደዚህ እኮ አይደለም። ውድ ቤተሰቦች ብዙዋችሁ ጋሽዬ አክብሮ ሩታን እንደጠየቀ አቡሽም አክብሮ ሩታ አብርሽን መጠየቅ ነበረበት። ደግሞ ስማቸው ይደባለላቃል ማለት ነው። እና ይሄን ነገር ማድረግ የነበረበት አብርሽ መጀመሪያ ራሱን ማስከበር ነበረበት። እንደዚህ ያለፈ ቃላት መጠቀሞት አልነበረበት። እናም ደግሞ በስነ ስርዓት እንደ ጋሽዬ አልሄደም። ሩታ እኮ ጋሽዬ ጋር ሲመጡ በስነ ስርዓት ነው የመጡት እንጂ እንዲ ያዙኝ ልቀቁኝ ብለው አይደለም የመጡት ጋሽዬ መጥተው በስነ ስርዓት ነው ያናገሯት። ሩታ ደግሞ አብርሽ ያንን ነገር ጋሽዬ እንዳረገ በስነ ስርዓት ጋሽዬን ይዞ በቃ ሚስቴን መልሱልኝ፣ ሚስቴና እኔ መታረቅ አለብን፣ ይቅርታ ልጠይቅ ነው ብሎ ጋሽዬን ይዞ ቢሄድ በሳቱ አቡሽ በያከብረው በጋሽዬ አጠገብ እንደዚህ ቢያረገው ወይም ደግሞ ከቤት ውጣ ቢለው በሳን ሰዓት አቡሽ ላይ እንፈርዳለን። ነገር ግን ያዙኝ ዘረፍ እኔ እኔ እንደዚህ ነገር ካልሆንኩ ማንንም አልፈራም እያለ አብርሽ እንደዚህ እየፎከረ አቡሽ እንዴት ሊያከብረው ይችላል። ደግሞ ሲቀጥል እኔ ማውቀው፣ እውነቴ ነው የምላችሁ በሀገራችን ባልና ሚስት ከተጣሉ ሽምግሌ ሽማግሌ ይዞ ይኬዳል እንጂ እኔ በተፈጥሮ የአበባ ተይዞ የልጅቷ ቤተሰቦች ጋር ሲኬድ አላየውም። እኔ እንጃ ሚዲያ ላይ ስለሆነ ሊሞቅላቸው ስለፈለጉ ይሁን አላቅም። እና ይሄንን ነገር አብርሽ ያጠፋው ነገር አብርሽ ሊከበር ክብር እንዲሰጠው አቡሽ ምን አይነት መንገድ ነው የሄደበት? እውነት ለመናገር ትላንትና አብርሽ እህት አለባበሱ እንዴት ነው የለበሰው? ከምሬ ነው ሙላቸው። አንዳንዴ በቃ ፈረደባት ሩታ ማለት ነው። ሩታ ላይ ጫናት። አታብዙ ባካችሁ። በቃ አልፈልግም ብላለች። እረፍት ይስጣት። አብርሽ ማለት ነው። አብርሽና ሩታ ማንም አይለያያቸውም አንድ ናቸው መጨረሻ ነገር ግን በቃ እውነት አንዳንዴ ሁለታቸውም በሚያደርጉት ነገር በምንም አይነት አስተያየት አትስጡ እውነት አብርሽና ሩታ የምትወዷቸው ከሆነ እኔ ራሱ በጣም እየጸጸተኝ ነው በፊት የተናገርኳቸው ነገሮች ማለት ነው እነዚህ ልጆች ባልና ሚስቶች ናቸው ከሀዘንም ይልቅ በጣም የደስታን ጊዜ አሳልፈዋል እና በዚህ ወጣ በዚህ ገባ በቃ ስለ አቡሽ ራሱ ዛሬ ብዙ ነገር እየተዋራ ነበረ። ብዙ እያወራችሁ ብዙ እያወጣችሁ ነበረ። አቤ ውድ ቤተሰቦቼና አህቶቼ እንደዚህ ማለት አይደለም። በቃ ነገሩ ማረጋጋት ነው። አንድ ሰው መጥፎ ነው ወይም ደግሞ የሆነ ያልሆነ ቃላት ቢጠቀም እንኳን እኛ ረጋ፣ ሰከን ማለት አለብን። ሰከን አድርገን ደሞ ነገሩን አስበን፣ ቤትኛ በኩል ነው የሚከበረው። ቤትኛው አይነት ነው ቃላት የሚወጣው፣ ምን አይነት ንግግር ነው የሚወጣው፣ ነው ወይም ደግሞ ከልቡ ነው። አብርሽ ተነሳስቶ ይሩታን ይቅርታል ይጠይቅ ተጸጽቶ ነው። በቃ ሁሉም ነገር አስባቸው አውርዳችሁ ብትናገሩ በጣም ደስ ይለኛል። ምክንያቱም ማንንም እኔ እንጃ ይሄንን ነገር አርግ ብላችሁት ሊሰማችሁም አይችልም። ነገር ግን አንዳንዴ በቃ የሆነ ትምህርት ትወስድ ሚዲያ ማለት ወይም ዝም ብለን ለመሳደብ ሩታ የሆነ ነገር ተናገረች እሷ ብላለች ብላችሁ ደግሞ በቃ ልትሄዱበት፣ ወይም ደግሞ አብርሽ የሆነ ነገር ተናገረ ሳይሆን እስቲ ለእናንተ ራሱ ስትናገሩ ስታወሩ ምን አይነት ነገር ባወራ ለአብርሽም ለሩታ ብሰጣቸው ማለት ነው እንጂ ዛሬ አብሩሽ ለምን አብርሽን አላከበረም አብርሽስ እንደዚህ ለምን አረገ አይባልም። ደግሞ እኔ እውነት ለመናገር ትላንትና አቡሽ የሄደበት መንገድ በጣም ትክክል አይደለም። ሲቀጥል ከትላንትና ወዳ ከጋሽዬና ከሩታ ጨርሰዋል። እረፍት ላርግ፣ እረፍት ትንሽ ጊዜ ስጡኝ፣ ጋሽን በማገኝበት ነገር አገኛለሁ ብላ ነበር። ሄደችው ሩታ ደግሞ አብርሽን ይቅርታ ሊጠይቃት ደግሞ ላቤላ ነግረዋለች። ቢያንስ እንኳን ራቅ አድርጋችሁ ለምን አልጠራችሁኝም? ደጅ ድረስ ለምን መጣችሁ ብላለች። ትጋዳላችሁ አትከዱ። ትላንትና ደግሞ ብዙዋችሁ ቤቷን ድረስ ሂዶ ማክበር ነበረባት ባሉ አይደለም። አያከበረች እኮ አቡሽን ለምና ወደ ውስጥ አስገባችሁ እኮ ወደ ውስጥ አስገብታ አብርሽ ሂዱ በቃ በሌላ ቀን ብለዋለች መሰለኝ። ቪዲዮ በደንብ ካያችሁ ማለት ነው። አቡሽ እንደውም ለትንሽ ደቂቃ ወደ ግቢ ውስጥ ገብተዋል ማለት ነው። ነገር ግን በቃ አብርሽ አልሄድም ነው አሌ ድንባለ ነገር ያንን ነገር አይፈጠርም ነበር። በቃ እሺ ሩታዬ፣ ችግር የለውም እኔ ይሄንን አበባ ልሰጥሽ ነበር ይቅርታ፣ እምቢ ካልሽኝ በቃ ሌላ ቀን እንገናኛለን ብሎ አብርሽም ሩታንን አክብሯት ቢሄድ ምንም አይነት አይፈጠርም ነበር። ነገር ግን እደጅ ድረስ መጥተው ያንን ግርግር መፍጠር አልነበረበትም። እንዴ እኔ ቤተሰብ በጣም ነው ግራ የሚገባኝ እውነት ሩታን በምን አይነት አንግል እንደሚያስቧት በቃ ምን አይነት ልጅ እንደሆነች አላቅም። ሞር እንኳን አቤላ ትላንትና አይታችሁታል፣ ያንን ብጥብጥ ሲፈጠር እሷ ጎንበዝ ብላ እንደዛ ሆዷ ገፍቶ አንዴ አቡሽ ይወረውራታል፣ አንዴ አብርሽ ጋር እየሆነች እያለ እንኳን አብር አቤላ ለሩታ አልተጨነቀም። የተጨነቀው ለአበባው ነው። አበባው ትርጉሟ አታቀም ወይ? አበባው ምንድን ነው? አበባ እኮ ነው። እንዴ ነገ የሚጦልግ ነገር እኮ ነው። ከሰላምታ እኔ ያሰብኩት ነገር ቢኖር እውነቴ ነው የምላችሁ ከነሱ ሰላምታ በቃ የሆነ ቁሳቁስ ነገራቸው ነው የሚበልጥባቸው ከሩታ ወይም መሰቃየት እንደዚህ ፈርታ ራሷን እስከሚያንቀጣቀጣ ድረስ ከመጡብኝ ካልመጡብኝ ብላ ስትል አበባው ስለተጣለ። አበባ የአበባ ትርጉም አይገባም። አበባ ምንድነው? ወርቅ ነው ወይስ ወርቅ አልማዝ ነው? ከማንም አይበልጥም እኮ አበባው። ሲቀጠልም አበባ ሆኖ ብሎ የተደረገ ነገር ነው እና እኛ ብዙም ማውራት አልፈልግም። ነገር ግን እኔ ማለት የምፈልገው በቃ ከአሁን ወዲህ ምንም ምንም ነገር ይፈጠር፣ እስኪ እኛ ወደ ራሳችን እንመለስ እና አብርሽና ሩታ አንድ የሚያደርግ ኮሜንት፣ አንድ የሚያደርግ ነገር ብንነጋገር በጣም ደስ ይላል እንጂ አንድ ሰው በመጣ ቁጥር ይሄ ነገር አደረገ እኮ ያ ነገር አደረገ ሩታ እንደዚህ ያደረገች አብርሽ እንደዚህ ያደረገ ካላችሁ ጭራሽም እነዚህ ልጆች እውነት ሌላም ነገር ይፈጠራል። ያንን ነገር እንዳይፈጠር በቃ ወይም በአንድነት ሰላም ይፍጠሩ ወይም በአንድነት ተለያይተው ማየት ነው እንጂ፣ እኔ እውነት ለመናገር ሁልጊዜ ያን ሆነ በሚባል ሰዓት በጣም እኔ እንጃ እየደበረኝም እያስጠላኝም ሲቀጥል፣ ደግሞ ርሁታም ደግሞ በጣም እያሳዘነችኝ ነው እውነት አሁን ደግሞ ሞር ሆዶ እየገፋ እየምጣ ነው። ሰው ያስፈልጋታል። መበሳጨት የለባትም፣ ማልቀስም የለባትም። በቃ ሰላም ፈጥረው ሰው ያስፈልጋታል። ሩታ ከጎኗ ምን ትፈልጊ ያለሽ ምን ያስፈልግሻል? በቃ የሆነ ደግፍ እያመ ያረጋ ሰው ይፈልጋል። እና በዚሁ አጋጣሚ የሩታ ቤተሰቦች የት ሄደው የምትሉት የሩታ ቤተሰቦች ቢኖሩ ግዴታ ሚዲያ ላይ ወጥተው ግርግር መፍጠር አለባቸው እንዴ?